የተከበራችሁ ተመልካቾቻችን በመከታተል ላይ ያላችሁት የእለት ሐሙስ ምሽት ትዕይንተ ዜናችንን ከአማራ ሚዲያ ኮርፖሬሽን ነው። አሁን ደግሞ ደሴ ወደሚገኘው ጊዜያዊ ግዚያዊ ስቱዲዮአችን አማራና መረጃዎችን እንከታተላለን። ባልደረባችን ሀያት መኮንን ዘገባዎቹን ልታጋራን እየጠበቀችን ትገኛለች። ሀያት እንደምና እንደምን አምሽተሻል? መረጃዎችን ማድረስ ተቻለሽ? ሰላም ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ከሚገኘው ስቱዲዮአችን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሀያት መኮንን አብሬያችሁ ቆይታ አደርጋለሁ። ከእኛ ጋር ሁኑ። ወደ ቀዳሚው ዜና አልፏለሁ። ሀገራቸውንና ሕዝባቸውን በቁርጠኝነት ለማገልገል ዝግጁ መሆናቸውን በአዲሷ አደረጃጀት የተመደቡ የልዩ ኃይል አባላት ተናገሩ። በደቡብ ወሎ ዞን በሚገኙ የተለያዩ ወረዳዎችና ከተማ አስተዳደሮች መንግስት የጸጥታ ተቋማት የተመደቡ የልዩ ኃይል አባላት ሽኝት ተደርጎላቸዋል ሰላርዲን ሰይድ ተጨማሪ አለው መንግስት የክልል ልዩ ኃይሎችን መልሶ የማደራጀት ስራ እየሰራ ይገኛል። የልዩ ኃይል አባላት በሀገር መከላከያ ሰራዊት፣ በፌዴራል ፖሊስና በክልል ፖሊስ ተቋማት ገብተው አገልግሎት እንዲሰጡ እየተደረገ ነው። በአማራ ክልል ከሚገኙ የልዩ ኃይል አባላት መካከልም በደቡብ ወሎ ዞን የተመደቡ አባላት በሀያ ወረዳዎችና ዘጠኝ ከተማ አስተዳደሮች በፖሊስ ጽሕፈት ቤት፣ በማረሚያ ቤት፣ በአድማ ብተናና ሌሎችም ተቋማት ምደባ ተሰጥቷቸው አሸኛኘት ተደርጎላቸዋል። አሚኮ ያነጋገራቸው የ ልዩ ኃይል አባላቶች መንግስት ባስቀመጠው አዲሱ አደረጃጀት መሰረት በተሰማሩበት አካባቢ ሕዝባቸውን ለማገልገል ዝግጁ መሆናቸውን ተናግረዋል። በጣም ደስ የሚል አደረጃጀት ነው። መንግስት ያመጣውን ነገር ተቀብለን በአማራ ክልል ማረሚያ ቤት ፖሊስ ተመድቤ እሱን ደግሞ አማራ ክልል ህዝብና መንግስት የሰጠኝን ግዳጅ በትክክል ለመወጣት ዝግጁ ነኝ ማለት ነው። እኔ አስፈላጊ ሆኜ ከተገኘው ለሀገሬ ነገ ቢሆን ተዚህ የበለጠ ግዳጅ ለመፈጸም ዝግጁ ነኝ ያለው እንቅስቃሴ በጣም ጥሩ ነው። ይበል የሚያሰኝ ነው። ቀደም ሲል የአማራ ክልል ልዩ ኃይል ፖሊስ ነን። አሁንም ያው መልሶ ማደራጀት ነው የተባለው መመሪያው በወረድ የለብ መሰረት አሁን ደግሞ ወደ መደበኛ ፖሊስ ገብተናል። በዛ ደግሞ ደስተኛ ነን። ተነጓደኞችም ሆነ እንደ አማራ ያው ህዝብን ስናገለግል የቆየ ነው። አሁንም ደግሞ ተመልሰን ለህዝብ ነው የምናገለግለው። ሙሉ ደስተኛ ነን። እስከ መጨረሻው ድረስ ለህዝብ ስንል መሰዋዕት ለመክፈል ያው ዝግጁ ነን ማለት ነው። ሀገራቸውንና ህዝባቸውን ከማንኛውም ጥቃት ለመጠበቅ ዝግጁ መሆናቸውን ገልጸዋል። አሁንም ጓዶቼ ባሉበት በተመደብንበት ወረዳ ስራችንን እየሰራን አሁን የበለጠነ የተደራጀ ነው። ደስ ብሎናል። በወረዳችን አሁንም ያሉ ሰዎችን እየተንከባከብን ለመስራት ነው የመጣ ነው። ደስ ብሎናል። በዚህ እንቀጥላለን። መረጃ በእኛ በአሁን በፊት ወታደር በውሸት አይነት እንደማይመካና እንደማይረዳ የተረጋገጠ የዋርግ አታድርግ ነው እንደ ስራው ባህር ውሸት እንዲጠፋ እናደረጋለን እውነት እንዲበዛ እናደረጋለን ልዩ ሀይልን መልሶ የማደራጀት ስራ እየተሰራ ነው ያሉት የደቡብ ወሎ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ አህመድ መሐመድ ይህም ጠንካራ የሆነ የጸጥታ መዋቅር ለመገንባት ያስችላል ብለዋል የአማራ ልዩ ሀይልን ለላቀ ተልዕኮ የማዘጋጀትና ወደ ፌዴራልና ወደ ክልል ፖሊስ ተቋሞች እንዲገባ የማድረግ ተግባር ነው እየተሰራ ያለውና ይሄ ተግባር ሀገር አቀፍ ደረጃ በሁሉም አካባቢዎች የሚፈጸሙ ተግባር ነው። ለብቻ ለአማራ ክልሎች አይመጣ አይደለም። በሁሉም ክልሎች ያሉ ልዩ ኃይሎች መልሶ መደራጀት ስራ ተሰርቶ የፌዴራል ተቋማት የማጠናከር እና የክልል ጸጥታ ተቋሞች የማጠናከር ዓላማ ያደረገ እንቅስቃሴ ነው የተሰራ ያለው። በሀሰተኛ መረጃዎች በህብረተሰቡ ውስጥ ግጭቶች እንዳይፈጠሩ በቀጣይ የተቀናጀ ስራ እንደሚሰራ መምሪያ ኃላፊው ገልጸዋል። በየደረጃው ያለ የሻለቃ አመራር ኃላፊነቱን በአግባቡ ተወጥቶ በስሩ ያለውን አባላት አወያይቶ በአግባቡ አላማውን አጠቃላይ ግቡን ግንዛቤ ፈጥሮ ወደ ተግባር ከመግባት አንጻር የገጠሙ ችግሮች ማህበረሰቡ ውስጥ ብዥታዎችን ፈጥረው፣ ጥርጣሬዎችን ፈጥረው ሰሞኑን የተወሰነ እንቅስቃሴዎች ተፈጥረዋል እና ከዚህ በኋላ መንግስትም በዚህ ችግር በራሱ እኛ ችግር ነው የመንግስት ችግር ነው በሚል እያየም ስለሆነ በቀጣይ ከህዝብ ጋር ተቀራርበን ደግሞ በመስራት ጎደሎቹን እያሟላ ለመሄድ ጥረት እናደርጋለን የሚያሳብ ነው ያለ ኢየሱስ ክርስቶስ የሰው ልጆችን ለማስተማር የፈጸመውን የትሕትና ተግባር በማሰብ ምዕመናን በመከባበርና በመረዳዳት ሊኖሩ እንደሚገባ የደቡብ ወሎ ዞን ሀገረ ስብከት አስታወቀ። ኢየሱስ ክርስቶስ ደቀ መዛሙርቱን ለማስተማር እግሮቻቸውን ያጠበበት ዕለትን ለማስታወስ በደቡብ ወሎ ዞን አብያተ ክርስቲያናት የግር ማጠብ ስርዓት በየአብያተ ክርስቲያናቱ ተካሂዷል። ተመስገን ደረጎት ተጨማሪ ዘገባ አለው። ኢየሱስ ክርስቶስ ደቀ መዛሙርቱን ካስተማራቸው በኋላ ጸሎተ ሐሙስ በሚባለው ዕለት እግራቸውን በማጠብ ትህትናን አስተምሯል። ይህን ቀን በማስመልከት በየዓመቱ በየአብያተ ክርስቲያናቱ በሰሙነ ሕማማት አራተኛው ቀን የእግር ማጠብ ስነ ስርዓት ይካሄዳል። የደቡብ ወሎ ዞን ሀገረ ስብከት ስራ አስኪያጅ ሊቀ ማእምራን ብርሃነ ሕይወት እውነቱ ዕለቱ የሐዲስ ኪዳን ስርዓት የተመሰረተበት ዕለት ነው ይላሉ። ጸሎተ ሐሙስ ህዝበተ እግር እየተከናወነ ነው። አሁን ቆይታ ያደረግነው ዛሬ በዋናነት በዓሉ ጸሎተ ሐሙስ ይባላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የሐዲስ ኪዳንን ስርዓት ለደቀ መዛሙርቱ የገለጠበትና የሚቆረሰው ስጋ ይሄ ነው ብሉ የሚፈሰው ደሜ ደግሞ ለሐዲስ ስርዓት ለዓለም ሁሉ ቤዛ ሆኖ የሚፈሰው ደሜ ይሄ ነው ጠጡም ካችሁ ብሎ የሐዲስ ኪዳንን ስርዓት የፈጸመበት ያሳየበት፣ የገለጠበት ዕለት ነው። መሰረት የተጣለበት ማለት ነው። የክርስትናው እምነት መሰረቱ ከኢየሱስ ክርስቶስ ልደት ጀምሮ እስከዚህ ድረስ ቢሆንም ለዘላለማዊ ሕይወት የምንታጭበትና ስጋውን በልተን ደሙን ጠጥተን ዘላለማዊ ሕይወትን እንድንወርስ ምስጢሩን የገለጠበት ቀን ነው ለሐዋርያት ለደቀ መዛሙርቱ ማለት ነው። ስለዚህ በሁለተኛ ደረጃ ደግሞ ትሕትና ያሳየበት ቀን ነው። ትሕትናውን ለደቀ መዛሙርቱ ጎንበስ ብሎ እግራቸውን አጥቦ እኔ ይህን እንዳደረግኩ እናንተም እንዲሁ በትትና ሆናችሁ በዓለም ኑሩ፣ የወንድሞቻችሁ እግር እጠቡ ብሎ ትትናውን ያስተማረበትም ቀን ነው። የሰው ልጆች የኢየሱስ ክርስቶስን አስተምህሮ በመፈጸም በመከባበርና በመተዛዘን ሊኖሩ እንደሚገባ አስታውሰዋል። የትትና አምላክ ትትና ያስተማረበት ነው። ሰው ሁሉ እንዲደማመጥ አብሮ በሰላምና በፍቅር እንዲኖር አንዱ ለአንዱ እንዲታዘዝ መታዘዝ ነው ይሄ ዝቅ ብሎ እሱ እንደ ታዘዘ ትትናውን እንዳሳይ እናንተም እንዲሁ ታዘዙ ዝቅ ብላችሁ ትትና አሳዩ በትትና ኑሩ ብሎ ያስተማረበት ቀን ስለሆነ ሁላችንም ከዚህ ልንማር ይገባል ማለት ነው የትትና ሰዎች የፍቅር ሰዎች የሰላም ሰዎች የመተዛዘን እሱ ስላዘነልን ነው መቶ የተሰቀለው የሰው ልጅ በቃ በዚህ ዓለም ላይ ሲኖር ከሱ እንዲማር ነው ይሄን ሁሉ ያደረገው አምላካችንና በታሪኩን መተረክ ወይም ቁሞ መማር ከንፈር መምጠጥ ብቻ ሳይሆን ኢየሱስ ክርስቶስ ያደረገውን በምንችለው መጠን አቅማችን በፈቀድ እንድናደርግ የሚያስተምረን ነው። ዛሬ ማለት ነው በዓላትን ስናከብር የተቸገሩትን በማሰብ ማክበር ተገቢ መሆኑንም ገልጸዋል። ቸሩ አምላካችን እግዚአብሔር እንደኛ በደልና ኃጢአት ሳይሆን እንደሱ ምሕረትና ቸርነት እንኳን ለ2015 የጸሎተ ሐሙስ በዓል እንኳን አደረሳችሁ። እንኳን ለብርሃነ ትንሳኤው ዋዜማ አደረሳችሁ። በሰላም ለብርሃነ ትንሳኤው ያደርሰናል እሱ ቸር ስለሆነ በእለተ እሁድ በምናደርገው ፋሲካ ደግሞ ሁላችንም ተዛዝን እንድናሳልፈው መልእክቴ ነው። ዜርስትልኝ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ከሚገኘው ስቱዲዮችን ወደ እናንተ እየደረሰ የሚገኘው ዜና አሁንም እንደቀጠለ ነው። አብራችሁን ነው። ከኦሮሚያና ከተለያዩ አካባቢዎች ተፈናቅለው በሰሜን ወሎ ዞን የሚገኙ ወገኖች ለረሃብ በመጋለጣቸው መንግስት አስቸኳይ የዕለት ድጋፍ እንዲያደርግላቸው የዞኑ አደጋ መከላከል እና ምግብ ዋስትና ተጠሪ ጽህፈት ቤት ጠየቀ። ተፈናቃዮቹን በስፍራው በመገኘት ያጽናኑትና ድጋፍ ያደረጉት የክቡር ዶክተር ብፁዕ አቡነ ኤርሚያስ መንግስት የዜጎችን ደህንነት በመጠበቅ መንግስታዊ ኃላፊነቱን እንዲወጣ አሳስበዋል። ባለአለምዬ ተጨማሪ ዘገባ አለው። በኢትዮጵያ ባለፉት ዓመታት ዜጎች በማንነታቸውና በተለያዩ ምክንያቶች ከመኖሪያ ቀያቸው ተፈናቅለዋል። ለሰብአዊና ማህበራዊ እንዲሁም ኢኮኖሚያዊ ቀውስም ተዳርገዋል። በተለይም ከተለያዩ የኦሮሚያ አካባቢዎች ዜጎች የተሻለ ህይወት ከሚኖሩበት ቀያቸው ተፈናቅለው በሰሜን ወሎ ዞን የተለያዩ አካባቢዎችና ጃራ ጊዜያዊ መጠለያ የከፋ ህይወት እያሳለፉ ነው። ከመጣንዝ ሶስት ወር ከአጥር ሀያ ሁለት ቀን የተሰጠን ስንዴ ከዚያ ወዲህ አግኝተን አናውቅም። እኛ ርቦናል፣ ጠምቶናል። ሙሉ እርዳታ አላገኘንም። ታጎዳ ይው አሁን ሕፃናቱ እያመማቸው ሰውነታቸው ይቆስላል፣ ሙቀት ያበጃሉ። ዛሬ አሁን ተናታባት ተዘመድ ተወገን ተለይተን የተራብን እየተጠማን ዝም ብለን ተቀምጠናል። ብትመጣም ይቺ ምንም አላዳረሰችን። በዚህ ላይ ደግሞ በሽታው መሙ በቃ አሁን ይዞናን በጣም ታመናን። አርሰን እናበላለን ልጆቻችን ይበላሉ። እንግዲህ አንሸኛለን፣ እንበላለን፣ እንጠጣለን። ላሰደድን መራው ጠፋን። ምን እንብላ ምን እንጠጣ? ጃሪ ላይ ራሞት ኬንዲያ ላይ ህዝብ ተኝቷል። ያለ የሚበላ የሚጠጣ የለም። እንዴት አድርገን ነው ልጅ የምናወጣ ልጅ የምናሳድግ? የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አለሙ ይመር ከተለያዩ አካባቢዎች ወደ ዞኑ ተፈናቅለው የሚመጡ ወገኖች ከጊዜ ወደ ጊዜ ቁጥራቸው እየጨመረ መሆኑን አስረድተዋል። በክልልም ሆነ በፌዴራል ይህን ታሳቢ ያደረገ የለት ድጋፍ ባለመሰጠቱ ዜጎች በስቃይ ላይ መሆናቸውን ኃላፊው አረጋግጠዋል። እንደ ሰሜን ወሎ ዞን ወደ 47868 አካባቢ የሚሆኑ ተፈናቃዮች አሉ። ከአምስት ወር በላይ ሆኖቸዋል። ድጋፍ እየተደረገላቸው አይደለም። በካምፕ ደረጃ የሚያሉት በማህበረሰብ ውስጥም ያሉት ተፈናቃዮች በችግርና በረሃብ ውስጥ ያሉበት ሁኔታ ነው ያለው። እኛም ለሚመለከተው አካል ሁሉ አድሬስ ለማድረግ ሞክረናል። እስካሁን ድረስ ግን ምላሽ እየተገኘ አይደለም። መንግስት ይህን ችግር አይቶ ፈጣን የሆነ ምላሽ የሚሰጥበት ሁኔታ ካልተፈጠረ ኦልሬዲ ብዙ ተፈናቃዮች የሚሞቱበትና ህይወታቸው የሚያልፍበት ሁኔታ ይፈጠራም እንሰጋለን። በጃራ ጊዜያዊ መጠለያ ለሚገኙ ወገኖች የሰሜን ወሎ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ላል የበላይ አብያተ ክርስቲያናት የበላይ ጠባቂ ብፁዕ አቡነ ኤርሚያስ ከሀገረ ስብከታቸው ከበጎ አድራጊ ግለሰቦችና ከወልዲያ ማህበረሰብ የተለያዩ አልባሳትን በማሰባሰብና የምግብ ዱቄት ድጋፍ አድርገዋል። ብፁዕነታቸው የወገን ስቃይ እረፍት የሚነሳ መሆኑ እንጂ የተደረገላቸው ድጋፍ ከችግሩ ስፋት ጋር ሲነጻጸር በቂ አለመሆኑን ነው የገለጹት። ይቺ አሁን የምናያት ዱቄት ብቻ ናት ያለችው መጋዘን ውስጥ ዛሬ ያስገባናል። የህዝቡ ቁጥር እንግዲህ አስር ሺህ በላይ እየሆነ ነው አሁን፣ እና ከዚህ አኳያ ወረዳዎች ሁሉ በቤተ ክርስቲያን፣ በመስጊድ፣ በእድር እየተደራጁ አንዳንድ ጣሳ ብናወጣ ምንም እንኳ የእኛ ቤት ባዶ ቢሆንም፣ የህዝባችን ቤት ባዶ ቢሆንም ብዙ አይጎዳንም። በተጨማሪ በየትኛውም ዓለም በሀገር ውስጥም ከሀገር ውጭም ያላቸው ወገኖቻችን ትናንትም ከትናንት ወዲያም እንደረዳችሁ ይታወቃል። መከራችን ችግራችን እስካላለቀ ድረስ አትሰልቹን። ብፁዕ አቡነ ኤርምያስ ያክለውም መንግስት ዜጎች በነፃነት በሀገራቸው ተንቀሳቅሰውና ሰርተው እንዲለወጡ የዜጎችን ደህንነት በመጠበቅ መንግስታዊ ኃላፊነቱን እንዲወጣ አሳስበዋል። እነዚህ ሰዎች አርሰው አምርተው ለመንግስት ግብር ገብረው በሀገር ሕልውና ላይ የራሳቸውን ዋጋ የሚከፍሉ ሰዎች ናቸው። እንዲህ ዛሬ ተረድ የሆኑት እና የመንግስት ትልቁ ትልቁ ስራ የህዝብን ህልውና ማረጋገጥ ነው። አምራች ህዝብ በጥቂት ሰው እየተረበሸ ከቀየው እየወጣ አገር የሚመራ አመራር ባለበት ሰራዊት ባለበት አገር እንዴት ሰው በአገሩ ስደተኛ ይሆን? መንግስት በጣም ሊያስብበት ይገባል። ምንም ምክንያት ሳይሰጥ ስራ ሊሰራ ይገባል። ወደ ቀያቸው ሊመልሳቸው ይገባል ብዬ አስባለሁ። በጃራ ጊዜያዊ መጠለያ የሚገኙ ወገኖችም ድጋፍ ላደረጉላቸው ምስጋና አቅርበው መንግስት ጊዜያዊና ዘላቂ መፍትሄ እንዲሰጣቸው በአጽንኦት ጠይቀዋል። ሲሆን አገር ቢያገኝ ቢያነሳን ቢያሰፍረን ሰርተን ብንበላ ደሞም አገር ታልተገኘ በቃ ሙሉ እርዳታ ራሸን ምን ቢያስብልንና ብንበላ ብንጠጣ ነው እንኳን ለራሳችን ቀርቶ ለመንግስት ገብረን አዲያር ነበረን ጊዜ የጥሎን ነው እንጂ እውነት መንግስት ታለ የግብር መሬታችን የግብር ካርሚያችን አውጥቶ በዛው በግብር ቦታችን ላይ ቢመልሰን እኔ ደስተኛ ነኝ። ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ከሚገኘው ስቱዲዮችን ወደ እናንተ ሲደርስ የነበረው ዜናችን እስካሁን የተከታተላችሁትን ይመስል ነበር። ሀያት መኮንን ነኝ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ወደ ዋናው ስቱዲዮ ልመልሳችሁ ሀያት፣ ለመረጃዎች እናመሰግናለን። መልካም ምሽት ይሁን ልሽ